ዋጋ የተከፈለበት ነገር ውጤቱ የአማረ እንጂ የከፋ ሊሆን አይችልም ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እና የደውል ምልክቱን የሰብስክራይብ በተኑን በማድቆር ቤተሰብ የሆኑ ነባሮች ላይክ እና ሼር በማድረግ ቻናሊን አበረታቱልኝ ማለት ነው። እንግዲህ በሰራተኛዋ አደይ በክፍል ስልሳ ሁለት መተናል ማለት ነው። እጅጉን በጣም የሚገርምና የህይወት ውጣ ውረድን እንግዲህ እየተመለከትንም እንገኛለን ማለት ነው። እንግዲህ ዴቭድ እንግዲህ ለፍቅሩ ዋጋ እየከፈለ ይገኛል እንግዲህ በህይወት ላይ በህይወት ላይ እንግዲህ ብዙ አይነት ዋጋዎችን ልንከፍል እንችላለንና በዋነኛነት ደረጃ ደግሞ ፍቅር ነው። እንግዲህ ዴቪድ ለአደይ ፍቅር ብሎ እጅጉን በጣም አይቶት የማያውቀውን እና ሄዶበት ኑሮበት የማያውቀውን የገጠር ኑሮ ተጋፍጦታል ማለት ነው እንግዲህ አደይን በማለት እንግዲህ ደመቀንና ዳይመንድን በማስከተል እንዲሁም ሊዲያ ወንድሜን በማለትም አንድ ላይ እንግዲህ ርቀት ጉዞ ተጉዞውም ነበር እንግዲህ ገጠር የገቡት ማለት ነው። አደይ አደ አንዱና እነሱ ግን ከኋላዋ እጅጉን በጣም ብዙ ሁነው እንግዲህ ከሊዲያ ያነሰ እንኳን ሳይቀር ሁሉም ጥርግ ብለው ወደ አደይን ፍለጋ እንግዲህ ሁሉም ገጠር ገብተው እንግዲህ የአደይ እናትን ቤት ያው እንደ ማረፊያ አድገዋል ማለት ነው። ነገር ግን አደይ በጣም በሚያሳዝን እና በስቃይ ውስጥ ትገኛለች ማለት ነው። አንዳንድ ሕይወት ብዙ ውጣ ውረድ አላትና እና አደይ እንግዲህ በከተማውም ሆነ በእነ ፍቅር ቤት እንግዲህ ፍቅር ስታሰቃያት ቁም ሰቀሏን ስትሰቅላት እንዲሁም ደግሞ ሊዱም ሲቀጥል ደግሞ ቤዛም ብቻ ግን ለአዴ ሁሉም ሰው ጥሩ አልነበረም። በስተ መጨረሻም እንግዲህ ኤላ ሳይቀር አስከፍቷት ነበረ። በቃ ከዚህ በኋላ እኔን የሚረዳኝ ሰው ማንም ሊኖር አይችልም ከአንድ ከእናቴ በስተቀር በማለትም እንግዲህ ወደ ገጠር አምርታ ነበር ማለት ነው። ነገር ግን ያው የገጠሩ ነገርም ደግሞ በፊትም እንግዲህ ከእናቷ ስር ወጥታ እንግዲህ ወደ ከተማ ተጠግታ እነ ባርክ ቤት እንግዲህ በሰራተኝነት ስትሰራ የቆየችው አደይ እንግዲህ አባቷን ሽሽት እንዲሁም ደግሞ ያልፈለገችውን ጋብቻ መተግበር ስላልፈለገች ነው። እናም ግን አሁንም ያ ቻይሌንጅ አልለቀቃትም ማለት ነው። አባትየው እንግዲህ አደይን ከተማም ሆኖ እንግዲህ አልተዋትም፣ ሲያፈላልጋትና ሲፈልጋትም ነበረ። አንዳንድ ጥቆማዎችንም ትሰማም ነበረ። እናም እንግዲህ ሁሉም ነገር አልመቻችላት ሲል አደይ እንግዲህ ምርጫ አደረገችው ወደ እናቷ ገጠር ሚር ነበረ አእምሯን ረፍት ለማድረግ እና ለተወሰነ ጊዜ ወደ እናቴ መሄድ አለብኝም በማለት ነበር የወጣችው እናም እንግዲህ እዛም ደርሳ ጥሩ ነገርም አልተሰማትም ጥሩ ምቾትም አልታያትም እናም እንግዲህ አባትየውም እንግዲህ አይደለም እንኳን እዛ የተወልዳ አደገችበት ሰፈር ይቅርና ከተማም ካገኛት አልለቅም ብለው እንግዲህ ሲያፈላልጓትም ነበረ እናም እዛው እንግዲህ ተወልዳ ባደገችበት አካባቢ አደይን እንግዲህ አግኝተዋት በማሯሯጥም በጥፊም በዱላም እንግዲህ በመደብደብ ነበረ ወደ ቤታቸው ወስደው ያገቷት እጅና እግሯንም ማስረው በጣም በሚያሳዝን ሁኔታ ሕይወቷ በጣም በጣም ያሳዝናል ማለት ነው። እናም እንግዲህ ጫኔና ጓደኛው እንግዲህ የአዴ አባት እንደ ዘበኝነት የተቀጠሩ ናቸው እና ዱላቸውን እያንጎባለሉ ያገኙትንም ሰው ምሕረት የላቸውም እና እንግዲህ እነደመቀና ዳይመንድ ቢንጎ ና ዳይመንድ እንግዲህ አሹም አለ የብርሃኔ የወዳጅ እንዲሁም ደግሞ የአደይ እናት አገልጋይ እጅጉም በጣም ደስ የሚልና ድንቅ የሆነ ሰው ነው እናም እንግዲህ ወደነ አደይ አባት ቤት ነበረ ጉዟቸውን ያደረጉት እናም እንግዲህ ዴቭ እንግዲህ አደይ የታሰረችበት ወይንም ታግታ የተቀመጠችበት ቤት ጓሮ እንግዲህ በአጥር እየተንጠራራ ሲመለከት የታዘዙትና ጠብቁ የተባሉት እንግዲህ እነ ጫኔ ዴቭን በማየት እንግዲህ የአንገስ ስሩን እንግዲህ በዱላ መተውት ነበረ። እሱን ምፍስ አድርገው ዛው ከአዴ ጎን ያስቀመጡት። ከዛ በፊት ግን እንግዲህ አደይን የመድፈር ጾታዊ ጥቃትም ሊያደርስባት ሲታገላት ጫኒ በነበረበት ታይም ነበር። አንድኛው ደግሞ አፈፍ አድርጎ እንግዲህ ዴቪን ከአደይ ጎን ያመጣው። እናም እንግዲህ አደይ ሕይወቴ የተበላሸ እባክህን፣ ተወኝ እያለች እንግዲህ በምትማጸንበት ሰዓት ነበረ ዴቪም እንግዲህ ታስሮን እግሩና እጁን ታስሮ ከአደይ አጠገብ ተቀመጠ ማለት ነው። እንግዲህ የዴቪ ምንም እንኳን ባያግዛትም ባይረዳትም ነገር ግን ህይወቷን ከማበላሸት አትርፏታል። እሱ በዛ ሰዓት ተይዞ ወደዛ ቤት ባይገባ ኑሮ አደይ እንግዲህ ፆታዊ ጥቃትም ይደርስባት ነበረ። እንግዲህ ፆታዊ ጥቃት ለማድረስ እንግዲህ የታገለ ባለበት ታይም ነበረ የታዘዙትና ጠብቁ የተባሉት አንድኛው ነበር እንግዲህ አፈፋ አድርጎ ዴቭን ወደ አደይ ወዳታሰረችበት ክላስ እንግዲህ ያስገባው ማለት ነው። እህናም እንግዲህ እዛ በነ ኪ ኪችን ውስጥ እንግዲህ ፍቅሩንም እየገለጸላት እጅጉን በጣም እየተማጸናት የነበረው ፍቅር እንግዲህ ዛሬ ላይ ሁለቱም እጅናግራቸውን እንግዲህ ታስረው ፍቅራቸውንም ሲገላለጹ፣ እንዲሁም ዴቭ እንግዲህ በጣም እንደሚወዳት እንዲሁም ደግሞ አሁን ካሉበት ስቃይና መከራም እንግዲህ አው እቷት እንግዲህ ይዟት ብንን ብሎ እንግዲህ እንደሚጠፉ ተያይዘው ሲነግራትም ነበረ እናም እንግዲህ የአደይ አባትና ዴቭ ተፋጠጡ እንዴት ምን ስለሆንክ ነው እንዴትና ምን ሲደረግ ነው አንተ እሷ የማትወደውን ና የማትፈልገውን ሰው እንዲህ አስገድደህ ለመዳር የፈለግከው በማለትም ሲጠይቃቸው ነበረ። ምን አገባህ አንተ በልጄ በማለትም የአደይ አባት መለሱ። እንግዲህ ዴቭም እንግዲህ መናገር ያለበትን ነገር ተናገረ ማለት ነው። የአደይ አባትም እንግዲህ አንተ የትኛው ጠበቃ ነግ ሲሎም ነበር። ወንጀል ነው ሴት ልጅ አስገድዶ መዳር፣ በግዴታ ማግባት የለባትም እንዴት በማለት አንተ ምንድነክ እያሉም እንግዲህ እሳቸው አጥብቀው ሲጠይቁት ነበረ። እናም እንግዲህ እናም እንግዲህ ሕግ አለ እኮ። እኔ ለሕግ ነው አሳልፌ የምሰጥክ። እኔ መጥቻለሁ። ከኔ ኋላ ግን በጣም ብዙ ሰዎች ወደዚህ ይመጣሉ ህግ አካል ዘንድ ይደርሳሉ በማለት ዴቭም እንግዲህ ለአደይ አባት ተናግሯል ማለት ነው። የአደይም አባት አሀ አንተን ለካ የልብ ልብ ሰታት አንተን ወጠምቻ ለካ ወዳ ነው የምትጃጃ ልብኝን ያልኳትን ሰው አላገባም ያለችው በማለትም እንግዲህ የአደይ አባትም እንግዲህ አወሰዙ በስብሳችሁ ትቀራላችሁ። እኔ የመረጥኩልሽን የምታገቢ ከሆነ አንተም ሆን ካንችም በሰላም ከዚህ ትውጣላችሁ ከዛ ውጭ ግን ሁለታችሁም እዚሁ ትቀራላችሁ በማለት ነበረ የአደይ አባት የተናገሩት። እነዛን እንግዲህ እነ ጫኔን ጠብቁ በደንብ አድርጋችሁ አንድ ነገር ስህተት ቢፈጠር ውርድ ከራሴ አለቃችሁም ተብለዋል ማለት ነው። እናም እንግዲህ በሌላ በኩል ጫኔ እንደዚሁ አስገድዶ በግዴታ ሮማን አግብቶ እንግዲህ ያሰቃያታል ማለት ነው። በጣም የሚያሳዝን ህይወት ተመልክተናል እንግዲህ በገጠራማ አካባቢ ዘወርወር ብለን እንግዲህ አይተን ተመልክተን መተናል ማለት ነው። እንግዲህ ድራማ እንደዛ አይነት ህይወትም እንግዲህ ተላብሰው የሚኖሩ ሰዎች እንዳሉ እንዲሁም እንግዲህ ፈቃደኝነት ላልተመሰረተበት ነገር ምንም እንደማያስደስት እንግዲህ አይተን ተምረንበታል ማለት ነው። እንግዲህ ሀዴን ወደ አደይ ማግባት ወደሚፈልገው ሰውዬ ቤት እንግዲህ ውሰዱ በማለት አባትየው አዘዋል። እንግዲህ ሀዴን ተሸክመዋት እንግዲህ ከደብ ጎን እንግዲህ አውጥተው። አንተን ስንመጣ ስንመጣ እንጨርሳለን በማለት አዴን እንግዲህ ወደ ጮኛው ቤት እንግዲህ ለማድረስ ተሸክመው ጉዞ ጀምረዋል። ዴቭና እነ ቢንጎ እነ ዳይመንድ እንግዲህ ደርሰው አሽ ነው ያስጥሏታል ብዬ ተስፋ አደርጋለሁ። እናንተም ሀሳብ እና አስተያየታችሁን በኮሜንት አስፈሩልን ማለት ነው። በውዴታ እንጂ በግዴታ እንደሌለ እንግዲህ አስተውልናል፣ ተምረንበታል። በጣም የሚያሳዝን በጣም ብዙ ውጣ ውረድ ያለበትን ሕይወት እንግዲህ አይተናል ማለት ነው። ሊዱም እንግዲህ ገጠር ከአደይ እናት ጋር እንግዲህ ተመሳስላና ተዋዳ እየኖረች እንግዲህ ተመልክተናል። በጣም የምታሳዝነው ሊዲያ ማለት ነው። ማሚ ማሚ እያለች እንግዲህ ሁሉም ነገር ግርም እያላት አይታ የማታውቀውን ነገር እያየችም የገጠር ኑሮም እንግዲህ ተላብሳ መኖርን ከጀመረች ሰነባብታለች ማለት ነው። የባርክም እናት ቀሩ ጠፉ እያለች በሀሳብ እንግዲህ በጣም አስባለች ማለት ነው። የነበረን ቆይታ ይህን ይመስላል። የአደይ ድራማ የክፍል 62 በቀጣይ ክፍል እስክንገናኝ ድረስ ብቻ